ሰላም ሰላም የራማቱ ቤተሰቦች እንዴት ናቸው? ደህና ናቸው ወይም ደህና ነኝ። አልሀምዱሊላህ ዛሬ በአዲስ ቪዲዮ መጥቻለሁ። ወይም ዛሬ እየላኪ የመጣሁትኝ ፊታቸው ፍክር ጥርት የሚያደርግ ማስክ ነው ይዤ የመጣሁትኝ። እዚህ ጋር አሁን ሁለት አይነት ግብዓት አዘጋጅቻለሁ። አንድ ድንችና አንድ ካሮት። አሁን ያዘጋጀዋቸው ድንችና ካሮት በዚህ መልኩ እልጠዋለሁኝ። ድንች ወይም ካሮት በተፈጥሮ ፊትን የማጥራት አቅም አለው። ለብጉር፣ ለጥቁር ነጠብጣብ፣ ለማዲያ፣ ለተሸበሸበ ቆዳ እጅግ በጣም ቆንጆ ነው። ሁን ልቄ ጨርሻ አለውኝ። አሁን እፈቀፍቀዋለውኝ። በወፋፍራሙ ሳይሆን በቀጣጭኑ ነው የምንፈቀፍቀው። ለምን ብዙ ውሃ እንዲኖረው ማለት ነው። መፍጫ ካለን በመፍጫ መፍጨት እንችላለን። ከሌለን ደግሞ በእንደዚህ አይነት የሚነገር ካለን ያው መፈቅፈቅ እንችላለን ማለት ነው። ይኸው አሁን በዚህ መልኩ ፈቅፍቄ ጨርሻለሁኝ። በስስ ጨርቅ አጠለዋለሁ። ይህ አሁን አጥልዬ ጨርሻለሁ። ይሄኛው ደግሞ ነስካፌ ነው። ካፌ ኖርማል ቡና መጠቀም እንችላለን፣ ነስካፌ ከሌለን ቡና መጠቀም ትችላላችሁ። ምንም ችግር የለውም። አሁን በደንብ አድርጌ አዋህደዋለሁኝ። ይሄኛው ደግሞ ጀላቲን ነው። ስኳር ነው የሚመስለው፣ ስኳር አይደለም ጀላቲን ነው የተጠቀምኩት። አንድ የሾርባ ማንኪያ ነው ጀላቲን የአሳማ ና የበሬ አለ። እና ኔ የተጠቀምኩት የበሬ ነው። በዚህ መልኩ በደንብ ካዋህን ነው በኋላ ውሃ ፍልቻ አለሁኝ። በትንሽ ድስት ላይ አደርጋለሁኝ። ከዛ ያዘጋጀሁት ውህድ ለተወሰነ ደቂቃ ውሃው ላይ አቆየዋለሁ ማለት ነው። በጣም ቆንጆ ሆኖ ይብላላል ነው አሁን በቅቶታል። ቆንጆ ሆኖ ነው የተብላላው። አሁን ለተወሰነ ደቂቃ እንዲቀዘቅዝ እናስቀምጣለን ማለት ነው። እንተዋለን፣ ይሁን አሁን ሳይያችኋለሁ። ቀዝቅዟል ያሰጋችሁ ያዘጋጀነው ወህድ አሁን ይሄ ብሩሽ አዘጋጅቻለሁ። በብሩሽ ነው የሚቀባው። በዚህ መልኩ እንደዚህ ነው የምንቀባው። መጀመሪያ ያው ቀጠን ይላል እንዳያችሁት፣ ግን ትንሽ ይደርቅና ሁለተኛ ስንቀባው ደግሞ ወፈር ነው የሚለው። ያሳያችኋለሁ። ታዩታላችሁ ማለት ነው። እና ለራህማቱ አዲስ ለሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። ይው በዚህ መልኩ አሁን መጀመሪያ ላይ ትንሽ ቀጠን ይላል። ሁለተኛ ስንደግመው ደግሞ ትንሽ ሲደርቅ ሁለተኛ ላይ እንደግመዋል ማለት ነው። በዚህ መልኩ ወፈፍ ይላል ማለት ነው። አሁን እስከሚደርቅ ድረስ እናቆየዋለን። ይሄ አሁን ደርቋል እና እናነሰዋለን ማለት ነው። ያው ስታነሱት በዚህ መልኩ ነው የሚነሳው። ውድ ቤተሰቦቼ ትወዱታላችሁ። እንደነገርኳችሁ ጠቋቁ ነጠብጣብ ካለባችሁ፣ ለተሸበሸበው ቆዳ ለማዲያት በጣም ቆንጆ ነው ለፊት ጥራት፣ ፊታችሁ ፍክት ነው የሚያደርገው። እና ትወዱታላችሁ፣ ሞክሩት እላለሁኝ። በዚህ መልኩ እንደዚህ ፊት ጥርት ነው የሚያደርገው። ይኸው አሁን በዚህ መልኩ እንዳለ ሙልጭ አድርጌ አንስችዋለሁኝ። ታጥቤ ደግሞ ታዩታላችሁ። ይኸው አሁን ታጥቤ መጥቻለሁኝ። ፊታችሁ ጥርት ፍክት ነው የሚለው፣ ሞክሩትኝ። የዛሬ ቪዲዮ ይህንን ይመስል ነበር። ለነበረን ቆይታ ከልብ አመሰግናለሁኝ። በሌላ ቪዲዮ እስከምንገናኝ ባባይ